በዚህ መልኩ እንደዚህ ይህን ያክል ብር እንዴት መዳን ቤት ምን ያክል መስዋዕትነት እንደተከፈለበት መዳን ቤት የሰራ ነው የሚያውቀውና ሙሉ ቪዲዮን አስገባላቸው አለው። ታዳምጡታላችሁ። እንዴት አድርጎ እንደበላት፣ እንዴት አድርጎ እንዳታለላት፣ ኢትዮጵያ እየኖረ እንዴት አድርጎ ብሯን ይህን ያክል ብር ተባ እንኳ እየላከችለት መጨረሻ ላይ ግን ምን እንዳላት ጉድዋን ትሰማላችሁ፣ ማለት ነው። እና ቪዲዮን ላይክ፣ ሼር አድርጉት። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ ቤተሰቦቼ እንዴት ናችሁ? ሰላምናችሁን የገብሉ ሰላም ነው አላ ስብሃን በያላችሁበት ሰላማችሁን ያብዛልኝ፣ ሀገራችንም ሰላም አድርገን ያርገው። እንደተለመደው ባድርጉ መጥቻለሁ ማለት ነው። አባካችሁ ሴቶች፣ እኔም ቪዲዮ ላይክ ሼር አድርጉት። በአሁኑ ሰዓት ላይ አንዳንድ ሴቶች ታው ብራችሁን አትስቶ እየተባላችሁ ሚዲያ ላይ ስንቱ ተናገረ፣ ግን እንደዛም ሆኖ ብራቸውን እየተበሉ ነው ያሉት። አሁን ደግሞ ፋኖ ምናምን ምናምን እያሉ አንዳንድ ሰዎች ለገበያቸው ምንጭ አድርገው እንዴት አድርገው ሴቶቹ ስሜታቸው ላይ እየተጫወቱ እንዴት አድርገው ብራቸውን እንደሚወስጡባቸው ትሰማላቸው ማለት ነው። ሙሉ ቪዲዮን አስገባላችኋለሁ። ኢትዮጵያ እየኖረ እሱ ለእሷ ግን ያላት አሜሪካ እንደሚኖርና አሜሪካ ሀገር ላይ እንደሚወስዳት አድርጎ ነበረ ሲያወራ ተነበረው። በፍቅር ካሳዛት በኋላ በጣም ነው የተጫወተባት ማለት ነው እና ሙሉ ብሯን ነው ያጣችሁ። ስድስት መቶ ሺ ብር ማለት አስቡት እንግዲህ፣ እኔ ስድስት መቶ ሺ ብር በእጄ ቢኖር በሰው ሀገር ላይ አልቀመጥም ነበረ ማለት ነው እና እባካችሁ ሄቶች ብሩን ቆይ፣ እንዴት እንደምታገኙት እያወቃችሁ እንዴት ነው በቀላል አውጥታችሁ ለወንድ የምትሰጡት? እኔ ለወንድ ቅርና ለቤተሰብ እንኳን ይሄን ያክል ብር አልሰጠም ማለት ነው ገብታችኋል። እንዴት ነው ቆይ አፍቅር ያለው በሶሻል ሚዲያ ለማውቀው የት እንደሚኖር ለማላቅ ሰውዬ እሱ ኢትዮጵያ እየኖረ እሱ ለእሷ ግን አሜሪካን እንደሚኖር ነግሯት መጨረሻ ላይ ግን ብሯን ሁሉ ከወሰደባት በኋላ መጨረሻ ላይ ምን እንዳደረጋትና ምን እንዳላት ትሰማላችሁ ማለት ነው። ለብዙ ሴቶች ይሄ ትምህርት ይሆናችኋል። በሶሻል ሚዲያ ላይ ለምታፈቅሩ፣ በሶሻል ሚዲያ ላይ ፍቅር የሚያጫውታችሁ ወይም ደግሞ ከእሱ ላለመለየት የራቆት ቪዲዮ የምትልኩ እንዲሁም ደግሞ ብራችሁን አሳልፋችሁ የምትሰጡ ሰዎች ወላይ ገደል ነው የምትገቡት። በአሁኑ ሰዓት ላይ ብር ካላችሁ ማንም ይፈልጋችኋል። ግን ብራችሁንም፣ ህይወታችሁንም፣ ራሳችሁንም፣ ጉልበታችሁንም የምታጡ ሰዎች በጣም ነው የምታሳዝኑት። እኔ በአሁኑ ሰዓት ላይ እንኳን ይሄን ያክል ብር ለሱ ሊሰጥ አሜሪካ ይኖራለው እያለኝ፣ እኔ ለም ይሄን ያክል ብር ለሚሰጠው አንድ ጊዜ እንኳን ለሆነ ነገር ላክልኝ ብሎ ከመጀምርቱ ስለ ብር ካወራ በብሎክ ነው ማጠናውተው ማለት ነው። በብሎክ ነው የማባረረው። ለምን ስለ ብር የምንው የሚያወራ ወንድ እኔ ለትዳር ፈልጎኝ ሳይሆን ገንዘቤን ፈልጎ፣ ጉልበቴን ፈልጎ፣ ከኔ የሆነ ጥቅም ፈልጎ እንደሆነ ይገባኛል ማለት ነው። አንዳንድ ሰዎች መጀመሪያ ላይ ለጥቅም እንደቀረቡን የምታቆት፣ ከጊዜ በኋላ እየቆዩ እየቆዩ ወደ ጥቅም ያዞሩትና እንዲሆንኩኝ አንዴ ስልክ የተሰበረ አንዴ እንዲህና ችግር ገጠመኝ እናቴ ታመመች ወይም ደግሞ መኪና የተጋጨ ምናምን እያሉ ወደ ብር ከተቀየሩ ይሄ መጀመሪያም ለብር ብሎ እንጂ የመጣው አንቺን ለትዳር ፈልጎሽ ወይም ደግሞ አንቺን አፍቅሮሽ እንዳልሆነ ልትረዱ ይገባል ማለት ነው። እና አሁን ደግሞ እስኪ ቪዲዮ ላስገባላችሁና አዳምጡት። ከዛም ደግሞ ሀሳብ አስተያየታችሁን ኮመንት ላስቀምጡልኝ። ይህ ቪዲዮ ደግሞ ለብዙ ሴቶች እንዲደርስ ላይክ፣ ሼር አድርጉት ማለት ነው። በጣም ነው ያፈርኩት እኔ ሴቶ ሴቶች እንደዚህ ሆኑ ሲባል ሙሉ ሴት ነው ስም የሚጠፋው ማለት ነው። ገብቷቸዋል። ባልሽ ቢሆን የልጆችሽ አባት ቢሆን እሺ ባልሽ ነው፣ አምነሹ፣ ለሁለታቱ ትዳር ነው የምትለፊው፣ አሳልፈሽ ሰጠሹ እንላለን። እኔ በሶሻል ሚዲያ ላወቅኩት ምንም አይነት ግንኙነት ለሌለን ከቤተሰብ እንኳን ያልተዋወቀ ኒካላ ላሰረልኝ ወንድ ይህን ያክል ብር ሊሰጠው አይደለም። አል ይሄም እስኪ ሲሞተና ፍረዱ ማለት ነው። ከአሜሪካ ኢትዮጵያ ረፍት ገብቶ አካውንቱ ታገደብኝ፣ አዎ ታገተብኝ አለ። ምንበምን ምክንያት ምን አድርጎ ፋኖን ትረዳለህ ተብዬ ምናምን ብሎ ነው? እ ከዛ በኋላ እኔም ያው በፍቅርም ጉዳይ ስለሆነም ያው የትዳር አጋሪ ይሆነኛል ምናም ብዬ ያመንው ስለነበረ እየተበደርኩ ላኩለት። እስከ ስድስት መቶ ስድስት መቶ ሺህ ብር። እስቲ ማይ ወላሂ ላዚም ማስረጃ ታቀርቢያለሽ ታዲያ አለኝ ማስረጃ አለኝ የላኩበትም ሁሉም ነገር አለ እሺ ከዛ በኋላ ያው ላኩኝ ግን ውሸቱን ነው አይደለም ኢትዮጵያ የሚኖር ልጅ ነው ማለት አሜሪካን የሚኖር አይደለም ሳጣራ መጨረሻ ላይ በአካውንት ምናምን ገብቼ በተላከበት በጓደኞቹ ነበር ሲያስገባ የነበረ ብሩን ማለት ነው እኔ አካውንቴ ስለተዘጋ ያለ የሆነ ሰው አካውንት ነበር ይሰጠኝ ነበረ በመከዛ የነሱና የአሜሪካ ቁጥር ሰጥቶች። በዛ ቁጥር በምን ነበር የምትደዋወሉት? ኢሞ አይሰራም፣ አይሰራም ዝም ብሎ ቁጥሩን ብቻ ነው ሰጠኝ እንጂ አይሰራም። ቁጥሩን ብቻ ነው የሰጠኝ። በምን ትደዋወላላችሁ ታዲያ? ያው አሜሪካ የኢትዮጵያ ገባሁ ካልሽ በኋላ በቀጥታ መስመር እንደዋወላለን። በኢትዮጵያ ቁጥር ማለት ነው። አሜሪካን ሀገር በሚኖር ሰዓት ብለሽ ባሰብሽ ሰዓት ምን ያህል ጊዜ ነው ያወራችሁት ወደ ኢትዮጵያ ከመግባቱ በፊት በፌስቡክ? ቢያንስ እስከ ስድስት ወር ምናምን አውርተናል። ቅድም ዓመት ስድስት ወር ሙሉ ያው በቴክስት ብቻ ቶታል ከተዋወቃችሁ ነው ዓመት አዎ ዓመት አልፎታል። ይሁ ረመዳን አሁን ሳፊ ረመዳን በቃ ብሩን ስበዘበዝበት ብ የነበረው አሁን ረመዳን ላይ ነበር። እሺ በጣም ጥሩ። በፌስቡክ ተዋወቃችሁ አሜሪካን ነው የምኖረው አለሽ ስድስት ወር ሙሉ ስትጻጻፉ ወይስ ስትላላኩ ቆይታችሁ ኢትዮጵያ እስከሚገባበት ድረስ እስከሚገባ ጊዜ ድረስ እንዴት አስችሏችሁ? ስልክ ተቀያይራችሁ ማውራት አልጀመራችሁም? በቦቲም በኢሞ በምንም ነገር እንዴት ማውራት አልጀመራችሁም? እንዴት በጽሁፍ የለኝም ነው የሚል፣ የለኝም ነው የሚል። የለኝም አልጠቀምም፣ አፕሊኬሽን የለኝም። ቀጥታ ብቻ ነው ቀጥታ ብቻ ያውቃልሽ። አንቺ ደግሞ ቀጥታ የምትደውይው ኦኬ። እሺ ከዛ በተላከበት አካውንቶች ቸክ አርጌ ሳወጣ ቁጥራቸውን ሳናግራቸው ይሄን ልጅ ምናምን አናውቀውም አሉኝ። የላኩልኝ ፎቶግራፍ ማለት ነው የላከልኝን ሳሳያቸው አናውቀውም አለ። መጀመሪያ ላይ ሲያስገባበት የነበረችው የሆነች ታሪኩ ምን ላይ መሰለሽ፣ አቆመው ኢትዮጵያ ገባ ፋኖን ተረዳለ አካውንት የታገደብኝና ብር አስፈልገኛል ላኪልኝ አለች። ተበድሬ ስድስት መቶ ሺ ላክሽለት። እሱ ጋር ነው ያቆምነው። ከላክሽለት ጀምሮ እያንዳንዷን ሰዓት የምታውሩት ነገር ንገሪኝ። ዲቴል ነው ማወቅ ምን ፈልገው በቃ ላይ ይከፈትልኝ ነው አሁን ትንሽ ነው የቀረ፣ ሳምንት ሁለት ሳምንት ምናምን እያለ በቃ ቀኑ ሄደ፣ ምን በተስፋ ማለት ነው። ከዛ በኋላ ምንም አማራጭ ስለሌለኝ ሰው ማጣራት ጀመርኩኝ፣ እኔ ማለት ነው። ምክንያቱም የልጁን በፌስቡክ ብቻ ነው መጀመሪያው። ማጣሪያ በምን መንገድ፣ በፌስቡክ ነው የምታውቂው። ስለዚህ ሰውዬ ምንም ሌላ መረጃ ይሽም። ስለዚህ በምን መንገድ ማጣሪያዎችሽን ያደረግሽው እንዴት እንደሆነ ንገሪና አካውንት የገባበትን ብር አካውንታቸውን ቸጋርኬ ቁጥራቸውን አስወጣው፣ ሲገባበት የነበረውን አካውንት። እሺ፣ ከዛ በኋላ ሳናገራት፣ መጀመሪያ ላይ ግን ያለኝ ጎረቤቴ ናት ነው ያለኝ። አካውንት የሰጠኝን የሴቷን ማለት ነው ሀይረያ መሀመድ ትባላለች። አዎ። ከዛ ልጅቷን ሳናግራት፣ ሳሙኤል ነው የሚባል ልጁ ሳሙኤል ብሎ ነው የጻፈልኝ ስሙን ማለት ነው፣ ቀይሮ ነው ግን ትክክለኛ ስሙ መሀመድ ነው። እሺ ከዛ ይህን ብር ሳስገባለት የነበረው በሳሙኤል ነው። ሳሙኤል ነው ሲቀበል ሸ ነበር ምናምን ስላት፣ አይደለም አለች ልጅቱ። እህቴ ውጭ ሀገር ናት አውሮፓ ናት የምትኖር ምናምን አለመጀመሪያ ላይ ከዛ እህቴ ናት ልትልክልኝ የነበር ብሎ ነው የነገረኝ አለች። ሲላክላት የነበረችው አካውንቶ ማለት ነው ወደ ቤት